ማለት ሶስት ወር አለኝ ከሶስት ወር አንድ ወር ምናምን ተጠቅሜበታለሁ። እጅጉን በቃ ከምንቆጣጠረው ውጭ ነው የሆነብንና ከዚህ በኋላ እያስብኩት ካልሞላልኝ ይሄን ብር እያልኩ ግን አልደረሰም፣ ገና ነው። ይሄ ልጅ እዩት፣ በደምብ ተመልከቱት። አስማራም ዝናቡ እባላለሁ። የምንወራው ራእያን ለማጣ ነው። እኔ የደረሰብኝ ችግር የልብ ኬዝ ነው። ለአራት አመት ማስተጋሸ እየወሰድኩ ነው ከአይደር ወደ ጥቁር አንበሳ ስለተባልኩ ከጥቁር አንበሳ ደግሞ ወደ ቱርክ ውጭ ሀገር ስለተባልኩኝ፣ አሁን የምኖረው ቤተሰቦች እያስቸገርኩኝ ነው። ማለት እናቴ ሳውዲ ያለች፣ ሳውዲ ህገወጥ ነው የሄደችው። በህገወጥ ሄዳ እዛ እየተሰቃየች ነው ያለች። በእኔ ምክንያት ስራ በማጣቷና እኔ ባለመዳኗ እየተሰቃየች ነው ያለችው። እንዲሁም አጎቴ እዚህ ጋ ያለው ስራ ትቶ ልጆቹ ትቶ እኔ ጋ ያለው አሁን የምፈልገው ከእናንተ ኢትዮጵያን አለ ብዙ ሰዎች አሉ፣ እየታከሙ እንደዚህ አይነት እየተናገሩ እየታከሙ እየዳኑ ነው። የኔ እድል ግን ምን አይነት እድል እንደሆነ አላወኩትም። እን በምን እንደሆነ ሶስት አራት ቪዮ እግዚአብሔር በኋላ ሼርም ኮምፕሊትም ማድረግ አንድ ቁም ነገር ነው። እሱም ማገዝ ነው። እና ተባበሩኝ ያርፋችሁ ነው። ቤተሰቦች ተባበሩኝ፣ ተባበሩ አግዙኝ፣ ባላችሁ አቅመርዱኝ እየረከመኝ ነው። የሚሰማ ስሜት አለ ስሜት አለኝ። ግን ስሜቴ በአዘን ሳይሆን በደስታ ለመግለጽ ነው። ሞክረው ገናይ እዚህ ጋር መሀል ላይ አንዳንድ ሰው ቀኔ እያስታወስኩኝ ግን አለቅሳለሁ። ቀኔ ማለት ሶስት ወር አለኝ ከሶስት ወር አንድ ወር ምናምን ተጠቅሜበታለሁ። ከዚህ በኋላ እያሰብኩት ካልሞላልኝ፣ ይሄን ብር እያልኩ ካልሞላልኝ፣ ሕይወቴን ደማጣ እያሰብኩ የተሰቃዩኝ ነው ያለሁት። በአንዳንድ በኩል እንደዛ ሳስብ እጎዳለሁ፣ ግን ሐዘኔ ደግሞ በደስታ መግለጽ ሞክረም ማላስ ሞከረ ቀናለ እድኝ እያርካችሁ ነው። እንድትረዱኝ እና እንድታግዙኝ እለምናችኋለሁ፣ በፈጣሪ ስም በአላህ ስም እለምናችኋለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም ሰላም ብያለሁ። ውድና የተከበራችሁ የሰይድ ወል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብትዝት ያርግልኝ ዛሬ እንግዲህ እውነት ለመናገር በጣም በሚያሳዝን ሁኔታ ነው የመጣ ነው። እንግዲህ ሰሞኑንም ጠፋ ብለን ነበረ። ዛሬ ላይ እንግዲህ አንድ ወጣት በምታዩት እንግዲህ በምስሉ ላይ የምትመለከቱት ላይ በጣም የሚያሳዝን ነውእና እንግዲህ ከአቅም በላይ ለሐኪም መጠየቁና እንግዲህ ገንዘብ ሶስት አራት ቪዲዮ ተሰርቶለትም ያው እንዲያል ተሰራጨለት ነው። የሚጎዱት ቤተሰቦቹም በጣም ያሳዝናል። እንግዲህ ያው ሰው ለመርዳት መቼም ሃይማኖት አይለካውም፣ ሙስሊም ክርስቲያን አይልም። ይህ ልጅ የቻልነውን ነገር እያረግን እንርዳው። ገና ወጣት ነው የአስራ ሰባት አመት ልጅ ወጣት እንግዲህ በዚህ በሽታ ሲጠቃ በጣም ያሳዝናል። እንግዲህ ወደ ቱርክ ሄዶ እንዲ ተሃከም ያን ነውም ወደ ስድስት ሚሊዮን እንደሚፈጅ ነው ሲናገሩ የነበረው በጣም ያሳዝናል። ኢትዮጵያ ላይ ሆኖ ይህን ብር ማግኘት ማለት በጣም ከባድ ነው። ግን ሰው ከተረዳዳ ከተረዳዳን አምስት አስር ብሎ የተጠረቃቀመው ገንዘብ እሱን ህይወቱን ያድነዋል። የምንችለውን አምስት አስር እንግዲህ የምታዩት አካውንቱ ላይ ላይ ተቀምጦላችኋል። ከዚህ በዚህ የምትፈልጉትን የነየታችሁትን የምነይቷላችሁ ማለት ነው እና ወንድማችንን እንድረስለት። እንግዲህ ገና ብዙ ማየት ብዙ ነገር ይጠበቅበታል ልጁ ማለት ነው። ዛሬ ላይ እኛ ተረዳድተን አስር አምስት ብለን ልጁን ብናዲ ነው ለሱ ትልቅ ነገር ነው፣ ለእኛ ግን ደግሞ ምንም ነገር አምስት አስር ረዳያልና፣ ቤታችንን የሚጎልብንም ሆነ የሚሞላልን የለም። እና የምትችሉትን በዚህ በምታዩት አካውንት ማስገባት ትችላላችሁ። በጣም የሚያሳዝን ነው እንግዲህ ወንድማችንንም ፈጣሪ ይድረስለት ሰውንም አላህ ያሳዝነው ብቻ በጣም ያሳዝናል። በሀገራችን በተ በጦርነት አንዳንዴ አንዴ እንደዚህ ደግሞ ብቻ እንደሚያወራው እንግዲህ ከአራት አመት በቃ ብዙ ጊዜ ሆኖታል ልጅ ወዲያ አራት የቪዲዮ ተሰርቶልኛል አለና የልብህ ህመም እንግዲህ ልባችንን እንኳን እንዴት ነው ትኩሳት ምናምን ሲያምን እንዴት ነው የምንሆነው? እንኳን ቋሚ በሽታ ና ማለት ነው። እና የቻላችሁትን የቻል ነው ዝሮ ዛሬ ላይ እኛ ለካርድ ብለን መቶ ምናምን እስከ ሁለት መቶ የምንሞላውን ለእሱ ልጅ ቢሄድለት በጣም አንድ አንድ ሰው ብንነይት በጣም ለእሱ ተጠራቅሞ ትልቅ ነገር ህይወቱን ያድንለታል እና በውጭ ሀገር የምንኖር ማለት ነው እና በጣም ያሳዝናል። እንግዲህ ይህን ስሜት የሚረዳው ልጅ አለው እና እንግዲህ አንዳንዱ ወንድሜ ቢሆን እሳ ብላችሁ ያሰባችሁ ወንድሜ ቢሆን ብላችሁ እንግዲህ ልጄ ቢሆን ብላችሁ ያሰባችሁ ነው ስሜቱን ሊያውቀው የሚችለው እንጂ ረ እንግዲህ ፈጣሪ ድረስለት እያልን ሳይሆን ተረድ ያልተን የቻልነውን ረርተን ልጁን እናድነው እና ቪዲዮውንም ላይ ካርጉለት ሸር አርጉ፣ ይሰራጭለት። እንግዲህ ለሰይፉ አድርሱልኝ ብሏል። ለሰይፉ እንዲደርስለት ሁላችንም የሚቻል ነው እናደርግ። ምክንያቱም ከዛ ላይ የሚደርሰው ከሰይፉ የሚደርሰው እኛ ሸር ስናደረግ ስናሰራጨው ምናምን ነው እይታ ላይ ሲወጣ እንዲህ አይነቱን ነገር ያውትና ትላልቅ ሚዲያዎች ወደ ሰው ያቀርቡታል ከዛ በኋላ ወደ የሚረዳ አካል ያቀርቡታል። ቢያንስ እኛ እንኳን ባንችል ማለት ነው። ግን ዛሬ ላይ አምስት አስር ብለን አናይተን ልጁን እናድነው ብለን ሆ ብለን ከተነሳነ ልጁን ለማርያም ምንም ያኔ ከፈጣሪ በታይ ገንዘቡን ልናሟላው እንችላለን፣ ይችላል። ከዛ በኋላ ደግሞ ያለውን ፈጣሪ ነው የሚደርስለት። እንደኔ እንደኔ ግን ይሄ ወጣት አስራ ሰባት አስራ ሰባት አመት የገና መጫወት ፈልጋለሁ እንትን እያለ በጣም ከባድ ነው። ሶስት ወር እንግዲህ ብቻ ቀኑ ደረሰብኝ አልደረሰብኝ፣ ይሄ ብር ሞልቶልኝ አልሞላልኝ እያለ ብቻ ታቁታላችሁ። ዛሬ ልሞት ነው ልንሞት ነው ብንባል ነገ፣ ነገወዲያ ብንባል እንዴት ነው የምንሆነው? እና ስሜቱን ለመረዳት ሰው ብቻ መሆን በቂ ነው። እንደገና ደግሞ ምንም ይሁን ምን ለመርዳት እኛ ሰው ብቻ መሆናችን በቂ ነው። አምስት አስር ብለ